ሰላም ሰላም፣ እንደምን አላችሁ? ውድ የኢትዮ ቲቶሪ ዩቱብ ቻናላችን ቤተሰቦች ሰላምታዬ ባላችሁበት ይድረሳችሁ። እንኳን ደህና መጣችሁ ወደ ኢትዮ ቲቶሪ ዩቱብ ቻናል። በዚህ ቻናል የተለያዩ መሰረታዊ የአማርኛና የእንግሊዝኛ ትምህርቶችን ታገኛላችሁ። ለዚህ ቤተሰብ አዲስ ከሆናችሁ ሳብስክራይብ በማድረግ ቤተሰብ በመሆን በየጊዜው የምለቀቁ መሰረታዊ ትምህርቶችን በቀላሉ ልታገኙ ትችላላችሁ ማለት ነው። ከዚህ በተጨማሪ ደግሞ ከእኛ ጋር ማጥናት በኦንላይን መማር የሚትፈልጉ ተማሪዎች በታች ባስቀመጥ ናቸው ስልክ እየደወላችሁ አማርኛ፣ እንግሊዝኛ፣ ኦሮሚኛ በአጭር ጊዜ እና በአጭር ወራቶች ውስጥ ተምራችሁ አውቃችሁ የምትወጡበትን እድል አመቻችተንላችኋል። ስለዚህ እድሉ መጠቀም የምትፈልጉ ተማሪዎች በታች ባስቀመጥነው ስልክ በቴሌግራም በኢሞ በዋትሳፕ እየደወላችሁ መመዝገብ መጀመር ትችላላችሁ ማለት ነው። ዛሬ ደግሞ እንደተለመደው እናንተን ይጠቅመል ብዬ ያሰብኩትን በጣም አሪፍና አስተማሪ የሆነ ቪዲዮ ይዥላችሁ መጥቻለሁ ማለት ነው። የዛሬው ቪዲዮ ከሌላው ለየት የምለው ነገር ምንድን ነው ካላችሁ፣ ቤተሰቦቻችን ዛሬ በደንብ አድርጋችሁ ማንበብና መጻፍን የምትለማመዱበት ቪዲዮ ነው ማለት ነው። ቤተሰቦቻችን ሰው ምናደርገው ምንድን ነው? መጀመሪያ ምንም ነገር አይጻፍም። ስለዚህ ቃላቱን እኔ ነግራችኋለሁ፣ እናንተም ትሞክራላችሁ። ከዛ እኔም እዚህ ጋር እየጻፍኩ አሳያችኋለሁ ማለት ነው። በየቀኑ የምንጠቀማቸው በስልክ ስን ለሰው ስንመልስ፣ እንደገና ደግሞ ሀሳባችን ለመግለጽ ስንፈልግ የምንጠቀማቸው አጫጭር ሀሳቦችን ነው ምንጽፋቸው። መጀመሪያ ነግራችኋለሁ እናንተ ደግሞ እየጻፋችሁ ትሞክራላችሁ እኔ ስጽፍ ደግሞ ስህተታችሁን ወዲያው እዚሁ እያረማችሁ ትሄዳላችሁ ማለት ነው ቤተሰቦቻችን አሁን ቀጥታ ወደ ቪዲዮ እንገባለን እናንተም ደብተርና እስክብርቱ እንዳዘጋጃችሁት እርግጠኛ መሆን አለባችሁ ማለት ነው ኦኬ ስለዚህ ከመጀመሪያው ጀምረን እያንዳንዱን እየጻፈን ነው የምናየው ማለት ነው ቤተሰቦቻችን በጣም አሪፍ ኦኬ ስለዚህ ቤተሰቦቻችን የመጀመሪያ ይቷን እየጻፈን አብረን እናያለን ማለት ነው ቤተሰቦቻችን ሰ አሁን እናንተም ተዘጋጁ ደብተርና እስክሪብቶ ይዛችሁ እየጻፋችሁ ነው የምትከታተሉኝ ማለት ነው ሰ አብረን ስለምንጽፍ እንደዛ እየሞከራችሁ ነው የምትሄዱት ማለት ነው ካልሆነ በትክክል እየጻፋችሁ ስለማትሞክሩ ዛሬ በግድ ነው ማጽፋችሁ ስለዚህ ምንድን ነው የምታደርጉት እያንዳንዷን እየጻፋችሁ እየሞከራችሁ ትቀጥላላችሁ ማለት ነው ስለዚህ አሁን የመጀመሪያ ምንጽፋት ምን የምትሏ እናት በጣም ደስ ይላል የምለውን እስኪ ጻፉልኝ። በጣም ቀለል ያለው እየጻፈን ነው የምንሞክረው። ቀለል ያሉ ሐሳቦች ናቸው፣ አጫጭር ሐሳቦች ናቸው። ስለዚህ በጣም ደስ ይላል የምትለውን እስኪ እየጻፋችሁ ለራሳችሁ ሞክሩ። ከዛ እኔ ስጽፍ ደግሞ ራሳችሁን እያረማችሁ ትሄዳላችሁ ማለት ነው። በጣም አሪፍ ኦኬ፣ እንጀምር። በጣም በጣም ደስ ደስ ደስ ይላል በጣም አሪፍ። አያችሁ ውድ ቤተሰቦቻችን፣ እዚህ ጋር እንደምትመለከቱት አሁን እያንዳንዷን ፊደል በትክክል ተጠቅማችሁ ከጻፋችሁ በትክክል ጽፋችኋል ማለት ነው። ከተሳሳታችሁ ደግሞ ራሳችሁን ታርማላችሁ ማለት ነው። ሶ በጣም ስንል በ የመጀመሪያው ቤ እንጠቀማታለን። ከዛ ጣ፣ አራተኛው ጠ ቤት፣ ከዛ ሚ፣ በጣም ከዛ ደስ ስንል ደግሞ ዴ የመጀመሪያው ዴ ከዛ ደግሞ ስ ስድስተኛዋ ከሴ ቤት ደስ፣ ከዛ ይህ ደግሞ ደን የምትመስል ፊደል ከየቤት ስድስተኛዋን ተጠቅመን ይ ላ ል። በጣም ደስ ይላል። አያችሁ በጣም ደስ ይላል የምለውም ከዚህ በተለየ መንገድ ከጻፋችሁ ትክክል አይደላችሁ ማለት ነው። አሁን ራሳችሁን በመጀመሪያው ጥያቄ ኤክስ እንደገባባችሁ ወይም በትክክል እንደጻፋችሁ እርግጠኛ ትሆናላችሁ ማለት ነው አሁን ቀጥታ ወደ ሁለተኛው ነው የምንሄደው ስለዚህ ከተሳሳታችሁ በሁለተኛውም ላይ ደግሞ እንዳደግሙ በትክክል እንድትጽፉ ጥረት አድርጋችሁ ነው የምጽፉት ማለት ነው በጣም አሪፍ ኦኬ ስለዚህ በጣም ደስ ይላል የምትሏን ጽፈን ሞክረናታል ማለት ነው ቤተሰቦቻችን አሁን ደግሞ ሌላ ሁለተኛው ደግሞ እንሞክራለን ማለት ነው ቤተሰቦቻችን በጣም አሪፍ ስለዚህ ሁለተኛው ደግሞ የሚሆነው የሆነ ሰው የሆነ ነገር ለእናንተ ካደረገላችሁ ስታመሰግኑ ቃላት ያጥረኛል ወይ ቃላት የለኝ ብላችሁ ነው አደለ? የምታመሰግኑት ልክ እንደዛ ቃላት ያጥረኛል የምትሏን ሀሳብ ነው አሁን ምንጽፈው ማለት ነው። ሶ ተዘጋጁ። ኦኬ እንጀምራለን። ቃ ላ ት ቃላት ያ ጥ ሬ ኛ ልበጣም በጣም አሪፍ። አያችሁ ቤተሰቦች፣ አሁን ቃላት ያጥረኛል። አሁን አብዛኛው ተማሪ ብዙ ጊዜ ቃላት በምለው ላይ አይሳሳትም። ቃላት ብሎ እንደዚህ ይጽፋል። ቀ ቤተሰብ ያው የመጀመሪያ የሚያደርጉ አንዳንድ ተማሪዎች አሉ፣ ግን አብዛኛው እችኛን ነገር ይሞክራታል ብዬ አስባለሁ። ያጥረኛል ስትሉ ከተሳሳታችሁ ቼክ ማድረግ አለባችሁ ማለት ነው። ያጥረኛል ስትሉ ያ ከየቤተሰብ አራተኛው ፊደል መሆን አለበት። ጥ ደግሞ ስድስተኛዋ መሆን አለባት ከዛ ሬ መጀመሪያውን ብላችሁ ኛ ል ያጥረ ኛ ል ቃላት ያጥረኛል። በጣም አሪፍ ቃላት ያጥረኛል ማለት ትችላላችሁ። ምንም ቃላት የለኝም ማለት ትችላላችሁ። ስለዚህ እንደ ተመቻችሁ አድርጋችሁ ያን ሰው ማመዝገን ትችላላችሁ ማለት ነው። ዋናው ሐሳብ ግን እዚህ ጋር ምንድን ነው፣ እናንተ በትክክል ያን ነገር ትጽፋላችሁ ወይ በትክክል ማለት ትችላላችሁ ወይ ስጽፉ የምለው ነው ማለት ነው። ቃላት ያጥረኛል ምትሏንም ጽፋችሁ ሞክራችኋል ብዬ አስባለው። እኔ የጻፍኩትን ደግሞ እያያችሁ ራሳችሁን ቼክ ማድረግ ማረም ትችላላችሁ ማለት ነው። ቤተሰቦቻችን በጣም አሪፍ አሁን ደግሞ ወደ ሶስተኛው እንሄዳለን። ሶስተኛ ላይም አሁን ቃላት ያጥረኛል ከማለት ሌላ አማራጭ ደግሞ ቃላት የለኝም ማለት እንችላለን። ሶ እሷ ቀለል ያለች ናት። እሷንም በዛው ትሞክራላችሁ ማለት ነው። ሶስተኛ ላይ ሶ ቃላት የምትሏ ተመሳሳይ ነው የምትሆነው የለኝም የምትሏን ነው የምትጨምሩት ማለት ነው። ቤተሰቦች በጣም አሪፍ ኦኬ፣ እንቀጥል። አሁን ሶስተኛ ቃላት ላ ት ቃላት የለኝም። በጣም ቆንጆ። አያችሁ፣ ቃላት የምትሏት ከላይ ከጻፍናት ጋር ተመሳሳይ ናት። ስለዚህ በሌላ አባባል ማለትም ቃላት ያጥርኛል ከምለው ጋር ተመሳሳይ ነገር ነው። ምንም ያው ፊደል ልዩነት ነው ያለው፣ ሀሳቡ ተመሳሳይ ነው። ስለዚህ ቃላት ምትላን ቃላት ከዛ የለኝም ስንል ደግሞ የአንደኛው ነው የምንጠቀመው ብዙ ጊዜ። ስለዚህ የ ከዛ ለ የለኝም የቤት ና መቤት ስድስተኛዎቹ ነው የምንጠቀመው የቤትና ለቤት የመጀመሪያ የለኝም በጣም አሪፍ። አሁን ቃላት ምስረታ ላይ ጎበዝ ሆናችሁ ቃላቶችን መመስረት ከቻላችሁ ከዛ ግን የሆነ ሐሳብ፣ አጠር ያለ ሐሳብ ሊሆን ይችላል የሆነ ነገር ለሰው ለመጻፍ የምትፈሩ ብዙ ተማሪዎች ብዙ ልጆች እንዳላችሁ አውቃለሁ። ስለዚህ ምንም ሳትፈሩ ምንድን ነው ማድረግ ያለባችሁ? ቃላቱን እናንተ የምትጠሩትን ቃላት በትክክል መጥራት አለባችሁ መጀመሪያ። ከዛ በኋላ እያንዳንዷን ፊደል ቃ ካላችሁ በኋላ ላ ላ ስንተኛዋ ነው የምትሆነው? ል የመጀመሪያዋ ናት ወይስ አራተኛ እያላችሁ፣ ስለዚህ ቃላ ላ ከዛ ት ስትሉ ደግሞ ተይቤት ት ሶስተኛውም ት ናት። ስለዚህ ሶስተኛዋ እንጠቀም ብዙ ጊዜ። ስለዚህ ስድስተኛዋን ት ቃ ላ ት ምትሏ ነው የምንጠቀመው። ልክ እንደዚህ እያንዳንዷን ፊደል እያንዳንዷን እየጠራችሁ ከጻፋችሁ በትክክል የማጽፉበት ምክንያት የለም ማለት ነው። ሰ ቃላት የለኝም። ምቱራንን በዚህ መልክ ጽፏችኋል ማለት ነው። ቤተሰቦቻችን ስንቶቻችሁ ሦስቱንም በትክክል እንዳገኛችሁ አላቅም አብዛኞቻችሁን እንደሞከራችሁ ተስፋ አደርጋለሁ። ከተሳሳታችሁ ደግሞ በቀጣይ ለማስተካከል አሁንም በደንብ አርጋችሁ ራሳችሁን እየፈተሻችሁ ትሄዳላችሁ ማለት ነው። ቤተሰቦቻችን በጣም አሪፍ ኦኬ። አራተኛ ላይ የምንጽፈው ደግሞ ምን ብለን ነው የምንጽፈው? በጣም ቀለል ያሉ ነገሮች ለሰው የምንመልሳቸው፣ ሰውን ስናመሰግን፣ የሆነ ነገር ስንጠይቅ፣ ሀሳብ ስንሰጥ የምንጽፋቸው የምንጠቀማቸው አይነት ቀለል ያሉ ነገሮችን ነው የምንጽፈው። ስለዚህ ምንም ችግር የለም። አያችሁ፣ ምንም ችግር የለም የምለውን ከሆነ ሰው ጋር ስታወሩ፣ ወይም የሆነ ሰው እናንተን ይቅርታ ሲጠይቅ ምናምን፣ ምንም ችግር የለም ምናምን የሆነ ነገር ጠይቋችሁ ደግሞ ምንም ችግር የለም ብላችሁ ልትመልሱላቸው ትችላላችሁ። ሶ ምንም ችግር የለም የምትሏን አሁን ትጽፋላችሁ። ኦኬ ጀምሩና ጻፉ። ከዛ የነን አይታችሁ ደግሞ ታርማላችሁ ማለት ነው፣ እናንተ ከተሳሳታችሁ። ኦኬ ም ም ም ምንም ች ግ ር የ ለ ም በጣም አሪፍ ኦኬ እዚህ ጋር እንደምትመለከቱት አሁን ውድ ቤተሰቦቻችን ሚ ስንተኛዋ ነው የተጠቀምናት? ሚ ስድስተኛ ም ም ም ሶስቱም ስድስተኞች ናቸው። ለምሳሌ ሶስተኛ ላይ ሚ ምናምን የሚል ፊደል አለ። እሱን ከተጠቀማችሁ ትክክል አይሆንም ማለት ነው ብዙ ጊዜ ሚ ሶስተኛው የምንጠቀመው ብዙ ጊዜ የሆነ ነገር ጠንከራ አድርገና አስረዝመን ለማንበብ ስንሞክር ነው እንጂ እንደዚህ ኖርማል የተለያዩ ቃላቶችን ለመጻፍ ሶስተኞቹን አንጠቀማቸውም ብዙ ጊዜ። ስድስተኛው ነው የምንጠቀመው፣ ማለት አጠራሩ ስድስተኛው ስለሚመች ማለት ነው። ስለዚህ ሶስተኛ አንጠቀምም፣ ስድስተኞቹን ነው የተጠቀምነው ምንም ለማለት። በተመሳሳይ ችግር በምለውም ላይ ች ች ግር ሶስቱም የስድስተኛ ስድስተኛ ፊደል ናቸው በየቤተሰቦቻቸው። ስለዚህ ችግር አንድ ላይ ችግር ከዛ የለም የለም በጣም አሪፍ ቅድም የለኝም ለማለት እንደ ተጠቀም ነው የ የመጀመሪያ የመጀመሪያ ከዛ ም የለም አያችሁ ስለዚህ እንደዚህ እያንዳንዷን ፊደል እየቆጠራችሁ ከጻፋችሁ እስክትለምዱ ትለምዱ ድረስ ከሲተት ነፃ የሆነ ጽሁፍ መጻፍ ትችላላችሁ ማለት ነው ቤተሰቦች በጣም አሪፍ ኦኬ በትክክል ካገኛችሁ ኦኬ ካላገኛችሁ ደግሞ አሁንም ለማስተካከል እየጣራችሁ ትሄዳላችሁ ማለት ነው። በጣም አሪፍ ኦኬ። አሁን ደግሞ ወደ አምስተኛ ነው የምንመጣው። አምስተኛዋን እየጻፈ እንሞክራለን ማለት ነው። ኦኬ አምስተኛዋን በጣም ቀለል ያለች ነገር ናት። ስለዚህ ዛሬ አይመቸኝም ብላችሁ ጻፉ እስኪ፣ ዛሬ አይመቸኝ። ኦኬ እዚህ ጋር ማየት ትችላላችሁ። እናንተን ከጻፋችሁ በኋላ ዛሬ አይ መ ቸ ኝ ም በጣም አሪፍ አያችሁ። ዛሬ ለማለት ዜ ቤት የግድ ዜ ዙ ብላችሁ ቆጥራችሁ ዛ ማግኘት አለባችሁ። ከዛ ሬ ስትሉ ደግሞ ትንሽ ረዘም ትላለች። ስለዚህ ከሬ ቤት አምስተኛ የሆነው ነው የምንጠቀመው። ዛ ሬ ዛሬ ከዛ አይመቸኝም ስንል ደግሞ አካልን በኋላ ይህ ከየቤት ስድስተኛ ከዛ ሜ አይመቼ ሜ ቼ ስንል ደግሞ ቼ መጀመሪያ ኒና ሜ ስንል ደግሞ ስድስተኛ አ ይ ሜ ቼ ኝ ም ስጽፉም እንደዚህ ነው ማለት ያለባችሁ። አ ከዛ ትጽፋላችሁ። ይ አ ይ ከዛ ይ ከጻፉ ይ ከጻፋችሁ በኋላ ሜ አ ይ ሜ ቼ ኝ ም በጣም አሪፍ። በዚህ መልክ ነው የምትሞክሩት ማለት ነው። ሶ ዛሬ አይመቸኝም የምለውን ጽፈናል ማለት ነው። በጣም አሪፍ። አሁንም ደግሞ ሌላ እየጻፍን እንቀጥላለን ማለት ነው። ቤተሰቦቻችን፣ እናንተ በደንብ አርጋችሁ እየሞከራችሁ እንደሆነ ተስፋ አደርጋለሁ። ኦኬ። አሁን የምንጽፈው ደግሞ ስድስተኛ ላይ የምንጽፋት ደግሞ ምን ትላለች? ትንሽ ቆይተሽ ነይ ወይም ትንሽ ቆይተሽ ነይ። ትንሽ ቆይተሽ ነይ። በጣም አሪፍ። ይሄኛው ጻፍ እስኪ። ስለዚህ ከጻፋችሁ በኋላ ደግሞ ይሄኛውን ቪዲዮ ታስቀጥሉና ታያላችሁ ማለት ነው። በደንብ አድርጋችሁ ኦኬ። ትንሽ ትንሽ ቆይተሽ ቆይተሽ ነይ። በጣም አሪፍ አያችሁ። ትንሽ ቆይተሽ ነይ። ትንሽ ቆይተሽ ነይ። የሆነ ሰው እናንተ ጋር ለመምጣት አስቡ፣ ቤት ናችሁ ወይም የቤትነሽ ምናምን ብሎ ሊጠይቋችሁ ይችላል። ስለዚህ እናንተ ደግሞ ትንሽ ቆይተሽ ነይ ብላችሁ ለመጻፍ ስትፈልጉ ምንድነው የምትሉት? ትንሽ በደንብ እያንዳንዷን፣ ትንሽ ስድስተኞች ናችሁ ሁሉ ትንሽ፣ ከዛ ቆይተሽ ቆይተሽ ነይ። ትንሽ ቆይተሽ ነይ ነይ ስትሉ ደግሞ ነ ከዛ ይ ነ ይ ለሴት ስለሆነ ነይ። በጣም አሪፍ ትንሽ ቆይተሽ ነይ። በዚህ መልክ ነው የምጻፈው ማለት ነው። እናንተ እንዴት እንደጻፋችሁ ራሳችሁን ፈትሹ። አሁንም ከተሳሳታችሁ ኤክስ ናችሁ ማለት ነው። ስለዚህ ኤክስ ኤክስ የማትወዱ ከሆነ ኤክስ ድጋሚ እንዳይገባባችሁ በቀጣይ ደግሞ በደንብ እያስተካክላችሁ መምጣት አለባችሁ ማለት ነው። ኦኬ። ሰባተኛ ደግሞ ምን ብላችሁ ትጽፋላችሁ ማለት ነው? ምንም ምንም አልፈልግም ብላችሁ ትጽፉልኛላችሁ ማለት ነው። በጣም አሪፍ። በደብተራችሁ ላይ ምንም አልፈልግም የሚለውን እንዴት መጻፍ እንዳለባችሁ ትሞክራላችሁ ማለት ነው። ከዛ እኔ እዚህ ጋር ስጽፍ ደግሞ ራሳችሁን እያረማችሁ አሁንም ትሄዳላችሁ ማለት ነው። ስለዚህ ምንም አልፈልግም። ም ም ም ምንም አ ል ፈ ል ግ ም በጣም አሪፍ ምንም አልፈልግም። አያችሁ፣ ምንም አልፈልግም። ከሰው ጋር የሆነ መልእክት ስትለዋወጡ የሆነ ሐሳብ ስትለዋወጡ እንደዚህ አይነት አባባሎችን እንጠቀማለን አይደለ? ስለዚህ ምንም አልፈልግም የሚለውን ለመጻፍ ምንም ሁሉም ስድስተኛ ናቸው። ቅድም እዚህ ጋር እንዳየ ነው። ከዛ አልፈልግም ስንል ደግሞ አልፈልግም በጣም አሪፍ። አልፈልግም የምለው በዚህ መልክ ነው የምንጽፈው ማለት ነው። ብዙ ተማሪ አሁን ለምሳሌ አልፈልግም፣ አልሆንም አልሆንም አይሆንም ምናምን የሚሉ ነገሮችን ለመጻፍ ሲፈልጉ ብዙ ጊዜ ሚ ፊደል መጨረሻ ላይ ሶስተኛውን ለመጠቀም ምናምን ይሞክራሉ። ከዛ ለ ፊደል ደግሞ የመጀመሪያው ለምሳሌ አ ል ለማለት ሲገባቸው አ ለ ምናምን እያሉ ሚጽፉ ልጆች አሉ። ልክ እንደዛ ሳጽፉ አካላችሁ በኋላ ል ከዛ ፈ አ ልክ እያንዳንዷን ቃላት እንዴት እንደምንጠራት ቃላቱን በተደጋጋሚ እየጠራችሁ ትሞክራላችሁ ማለት ነው ሶ ምንም አልፈልግም የምለውን በዚህ መልክ ነው የምንጽፈው ማለት ነው በትክክል ከጻፋችሁ በትክክል ጽፋችኋል ማለት ነው ኦኬ አሁን ደግሞ ስምንተኛ ይቷን እናያታለን ማለት ነው ስምንተኛ ይቷን ምንድን ነው የምንለው ይቅርታ አላወኩም አያችሁ በሚሴጅ ወይም በስልክ የሆነ ሰው ጋር አውርታችሁ ሊሆን ይችላል፣ የማታውቁ ሰው ከሆነ ስለዚህ፣ ይቅርታ አላወቅኩም ብላችሁ በሚሰጅ ለመጻፍ ስትፈልጉ እንዴት ነው የምጽፉት? ኦኬ ይቅርታ ይቅርታ አላወኩም። በጣም አሪፍ አያችሁ። ይቅርታ ይቅር ይቅር በደንብ አድርጋችሁ ስጠሩ ሁሉም ሶስቱም ስድስተኛ ፊደል ናቸው ማለት ነው። ይቅር ከዛ መጨረሻ ላይ ደግሞ ታ። ይቅር ታ፣ ታ ስትሉ ደግሞ ቴቤተሰብ ቆጥራችሁ ቴቱቲ፣ ታ። ይቅር ታ በጣም አለ። ከዛ አላወኩም፣ አላወኩም፣ አላወኩም። አያችሁ። ይቅርታ አላወቅኩም የምለው በዚህ መልክ ትጽፋላችሁ ማለት ነው ውድ ቤተሰቦቻችን በጣም አሪፍ ብዙ ነገር እየሞከራችሁ እየጻፋችሁ እንደሆነ ተስፋ አደርጋለሁ ማለት ነው አሁንም እንቀጥላለን ቤተሰቦቻችን ከኔ በፊት እየጻፋችሁ ነው እያንዳንዷን መሞከር ያለባችሁ ስለዚህ አሁንም እንቀጥላለን ማለት ነው ቤተሰቦቻችን በጣም አሪፍ አሁን ወደ ዘጠነኛው እንሄዳለን ማለት ነው ኦኬ ስለዚህ ምንድ ነው የምትሉት ማለት ነው አሁን ደግሞ በኋላ እንገኛለን ወይ የሆነ ቦታ ተቀጣጥራችሁ ሊሆን ይችላል። ስለዚህ እዛ ቦታ በኋላ እንገኛለን ወይም እዛ ቦታ እንሄዳለን ለማለት ስትፈልጉ፣ በኋላ እንገኛለን፣ እዛ ቦታ እንገኛለን። ስለዚህ እንደዛ ለማለት ምንድነው የምትሉት ማለት ነው? በኋላ በኋላ። በጣም አሪፍ። በኋላ እንገኛለን በኋላ እንገኛለን። በጣም አሪፍ እዛ ቦታ እንገኛለን። ኦኬ፣ እንገናኛለን ማለት ከፈለጋችሁ ደግሞ ዝቺ ጋር ና ፊደል ትጨምራላችሁ ማለት ነው። ከዚች ከኛ ፊደል ቀጥምላችሁ እዚች ጋር ና ፊደል ይሄኛውን ከጨመራችሁ እንገናኛለን የምለውን ለመጻፍም ትጠቀማላችሁ ማለት ነው። ሶ በኋላ እንገኛለን ይላል። ይሄ ና ፊደል ደግሞ ከገ ይቀጥላችሁ እዚች ጋር መሀል ላይ ከጨመራችሁ እንገናኛለን የምል ትርጉም ይኖረዋል ማለት ነው። ቤተሰቦቻችን በጣም አሪፍ ኦኬ። አሁንም እንቀጥላለን። ቤተሰቦቻችን እንዳልደከማችሁ እርግጠኛ ነኝ። ትንሽ ነው የቀረን፣ እየሞከረን እንሄዳለን ማለት ነው። ኦኬ አሁን ደግሞ ምንድን ነው የምጽፉት ማለት ነው? እኔ አይደለሁም እኔ አይደለሁ የሆነ ነገር ያደረጋችሁ እኔ አይደለሁም ለማለት ስትፈልጉ ምን ብላችሁ ነው የምጽፉት? የምለውን ነው የምጽፉት ማለት ነው። ኦኬ እኔ አይደለሁም የምለውን ሞክሩ። እናንተ እዚያ እኔ እዚህ ይጽፋለሁ ማለት ነው። እኔ አ ይ ደ ለ ሁ ም በጣም አሪፍ። አያችሁ እኔ ስትሉ እ ከአቤት እ ፊደል ከዛ እኔ እኔ ከዛ አ ይ ደ ለ ሁ ም አ ይ ደ ለ ሁ ም እኔ አይደለሁ አያችሁ። እኔ አይደለሁም ቅድም አይመቸኝም ምናምን የምለውን ስንጽፍ አይ ብለን እንደምንጀምር አይተናል። ልክ እንደዛ አሁንም አይደለሁም እኔ አይደለሁም የምለው በዚህ መልክ እንጽፋለን ማለት ነው። እድ ቤተሰቦቻችን በጣም አሪፍ ቀጣይ ደግሞ ምን ትጽፋላችሁ ማለት ነው? ኦኬ የሆነ ነገር ተሳስታችሁ ጽፋችሁ ወይም ተሳስታችሁ ደውላችሁ ሊሆን ይችላል። በሆነ ቦታ ላይ የሆነ ሴተት ከሰራችሁ በኋላ ይቅርታ ተሳስቼ ነው ወይም ተሳስቼ ነው ይቅርታ ለማለት ስትፈልጉ እንዴት ነው የምጽፉት? ኦኬ ተሳስቼ ነው ይቅርታ ብላችሁ ጻፉ። ተሳስቼ ነው ይቅርታ ብላችሁ ጻፉ። ተሳስቼ ነው ይቅርታ። አያችሁ፣ በጣም አሪፍ ተሳስቼ ነው ይቅርታ። ተሳስቼ ስትሉሉ ተሳስቼ ከዛ ነው ነው ይቅርታ ይቅርታ ምትሏን መጀመሪያ ማይተናት ነበር አይደለ? አሁን በትክክል እንደጻፋችሁ እርግጠኛ ነኝ። ስለዚህ ተሳስቼ ስትሉ ደግሞ ተሳስቼ ረዘም ምትሏን ቼ ነው የምንጠቀመው ማለት ነው። አምስተኛ ይቷን። ኦኬ ተሳስቼ ነው ይቅርታ በዚህ መልክ ነው የምንጽፈው ማለት ነው ከተሳሳታችሁ አሁንም ይህኛውን አይታችሁ እራሳችሁን ማረም ይጠበቅባችኋል ማለት ነው ቤተሰቦቻችን በጣም አሪፍ ኦኬ ቀጣይ ደግሞ ምንድን ነው ምንጽፈው ኦኬ ምን ይዤ ልምጣ አያችሁ የሆነ ነገር ምን ይዤ ወይም ምን ይዤልሽ ልምጣ ምናምን ብላችሁ የሆነ ሰው ለመጠየቅ ስትፈልጉ ምን ይዤ ልምጣ ነው አይደል የምትሉት እሱን ጻፉ አሁን ምን ይዤ ልምጣ የምለዋል በትክክል ለመጻፍ ሞክሩ ኦኬ ምን ን፣ ምን ከዛ ይ ዤ፣ ይ ዤ ልምጣ። አያችሁ ምን ይ ዤ ልምጣ። በጣም አሪፍ ምን ስትሉ በቀላሉ ሚና ን እንደዚህች ነው የምጽፎ። ይ ዤ ስንል ደግሞ ይ ከዛ ዤ ርዝም የምትሏን አምስተኛዋ ዤ እንጠቀማለን። ከዛ ልምጣ ልምጣ ስንል ደግሞ በዚህ መልክ ነው የምንጽፈው ማለት ነው ቤተሰቦቻችን በጣም አሪፍ አሁንም እየጨረስን ነው አንድ ሁለት ጨምረን እናያለን ከዛ በኋላ ይበቃናል ማለት ነው ብዙ ነገር እንዴት መጻፍ እንዳለባችሁ እንዳወቃችሁ እርግጠኛ ነኝ ማለት ነው ቤተሰቦቻችን በጣም አሪፍ ኦኬ አሁን የምትሉት ደግሞ ምንድን ነው ስንት ቁጥር ነው የሆነ ነገር ለምሳሌ ስንት ቁጥር ነው ብላችሁ ብዙ ቦታ ትጠይቃላችሁ ስለዚህ ያን ነገር ለመጠየቅ ስትፈልጉ ምንድነው የምትሉት ስንት ቁጥር ነው በጣም አሪፍ እሱ ነው የምጽፉት። ስ ም ት ስንት ቁ ጥ ቁ ጥ ር መ ው ስንት ቁጥር ነው ብላችሁ ነው የምጽፉት ማለት ነው ቤተሰቦቻችን፣ ሰው በጣም አሪፍ። ስንት ቁጥር ነው የምለውን በዚህ መልክ ትጽፋላችሁ ማለት ነው። እንደዚህ ከጻፋችሁ ቸክ ታደርጋላችሁ ማለት ነው። መጨረሻ ላይ ደግሞ ምንድን ነው የምጽፉት? መጨረሻ ላይ የት አካባቢ ነሽ? ብላችሁ ነው የምጽፉት ማለት ነው። ሶ የት አካባቢ ነሽ? የምለውን ትጽፋላችሁ ማለት ነው። መጨረሻ ላይ እሷን አይተን እንጨርሳታለን ማለት ነው። ቤተሰቦቻችን በጣም አሪፍ። ሶ የት የት፣ እዛ አካባቢ አ ከ ባ ቤ የት አካባቢ ነሽ? የት አካባቢ ነሽ በጣም አሪፍ አያችሁ፣ የት አካባቢ ነሽ። እያንዳንዷን ፊደል እንደዚህ እየቆጠራችሁ በትክክል እየጻፋችሁ ከሞከራችሁ ምንም ሳትሳሳቱ በትክክል መጻፍ ትችላላችሁ ማለት ነው። አብዛኞቻችሁ አሁን አንድ ፊደል ሁለት ፊደል ምናምን ስለምትሳሳቱ ለመጻፍ አደፍሩም ለሰው ለመጻፍም እንደገና ደግሞ ሰው የጻፈውን አይታችሁ ለመመለስም ትፈራላችሁ። መፍራት የለባችሁ ማንም ሰው ከስህተት ስለሚማር በደንብ አድርጋችሁ እየሞከራችሁ ነው መምጣት ያለባችሁ ደ ቤተሰቦቻችን ብዙ ነገር እንደተማራችሁ ብዙ ነገር ደግሞ እየጻፋችሁ እንደሞከራችሁ እርግጠኛ ነኝ ማለት ነው። ቤተሰቦቻችን ሶ በጣም አሪፍና አስተማሪ የሆነ ቪዲዮ ነው። ላይክ ማድረግ፣ ኮመንት ማድረግ እንዳረሱ። አብዛኞቻችሁ ከሚያየው ሰው ኮመንት፣ ላይክ የሚያደርገው በጣም ትንሽ ነው ማለት ነው። ለምን እንደሆነ አላውቅም፣ ግን ኮመንትና ላይክ ስታደርጉ ቪዲዮችን ወደ ላይ እየወጣ እንዲታይ ያደርጓል ማለት ነው። ውድ ቤተሰቦቻችን ከዚህ በተጨማሪ ደግሞ ከኛ ጋር ማጥናት የሚትፈልጉ ተማሪዎች ብዙ ተማሪዎች እኛ ጋር እየተማሩ ስለሚገኙ ከእነሱ ጋርም ተቀላቅላችሁ በግሩፕም በግልም ማጥናት ትችላላችሁ ማለት ነው። በትንሽ ወራቶች ውስጥ ማንበብና መጻፍ ችላችሁ መውጣት የሚትፈልጉ ተማሪዎች የትኛውም የፈለጋችሁትን ትምህርት እውቀት ማግኘት የሚትፈልጉትን ትምህርት መማር ትችላላችሁ ማለት ነው። በታች ባስቀምጥንላችሁ ስልክ እየደወላችሁ መመዝገብ መጀመር ትችላላችሁ ማለት ነው። ውድ ቤተሰቦቻችን ጥያቄም ካላችሁ መጠየቅ ትችላላችሁ። እንዲሁ በሌላ ቪዲዮ በሌላ ቀን እስክንመለስ ድረስ ሰናይ ጊዜ። መምህር አዲስ ነበርኩ። አመሰግናለሁ።